ሀይሚዬ እንግዲህ ቲክቶክዋ ላይ ተከስታለች የሆነ መልእክት ይዛ ምታለች። ሰላም እንዴት ናችሁ? ውድን የተከበራችሁ የኔ ቤተሰቦች ደህና ናችሁ ወይም? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እውነት ለመናገር ደንግጫለሁ። እኔም ትላንትና ማለት ነው ደንግጫለሁ፣ ግን ደግሞ ያን ያህል አልፈራሁም። ምክንያቱም እኔ ፕራንክ ነው ቻናላቸው ለማሳደግ ነው ብዬ ነው ማስበው። እና ብዙዎቻችሁ አሁንም ቢሆን ለመፍረድ አቸኩል ባይዘወይ በጣም ብዙዎቻችሁ ለመፍረድ ችኩል ናችሁ፣ በጣም ስሜታዊ ናችሁ። እና ምን ለማለት ፈልጌ መሰላችሁ? ሀይሚዬ ዛሬ ፖስት ያደረገችው ወይም ሼር ያደረገችው ነገር ፍቅር እንዲህ ነው፣ ለምንወዷቸው ሰዎች ስንል ዋጋ መክፈል ግድ ነው ነው ያለችው። ያ ማለት የውስጧ እንዴት እንደዚህ ላለች እንዳለች ግራ ቢገባኝም፣ ምክንያቱም ግልጽ ያለ ነገር የለም። አሁን ገባችሁ። ግን ትዝ ያለኝ ምን እንደሆነ ታውቃላችሁ? ያኔ ሀይሚዬ በዛ ሰውዬ ተገዳ ብሩኬን ላይክ አልፈልግም፣ ላገኝህ አልፈልግም፣ ልሰማህ አልፈልግም በቃኔ እናንተ መለየት አለብን ብላ ለብሩኬ የእንለያይ ጥያቄ ያቀረበችለት ጊዜ እሱም ደግሞ እውነት መስሎት ሀይሚን ሳይረዳት ሳያውቃት ሳይገባው ነገሩ በብስጭትና በንዴት ብድግ ብሎ ከሀገር የወጣበት ጊዜ ያን ጊዜ ነው። እዚያ ላይ ታውቃላችሁና ምን ልላችሁ ፈልጌ ነው። አሁንም ቢሆን ሀይሚዬ ትላንት ይሄን ያደረገችበት ምክንያት ለምን እንደዛ አደረገች? አንደኛ እንግዲህ ስራውን ስራውን ትቶ የጀመረው ስራ አለ፣ ስራውን ትቶ እንዳይሄድ ያው እሷን ብላለች እንደዛ እና ምን አስደበራት? እሷ ለምን ደበራት? እንደ እውነተኛ ህይወት ስንሄድ አሁን እያንዳንዱ ቪዲዮ ማለት ሀይሚና ብሩኬ ተጣሉ ወይም ደግሞ ሃይሚ እንዲያረገች ወይም ደግሞ ብሩኬ እንዲያረገ፣ ብሩኬ ላይ እንዴት እንደዚህ ተጨክናለች አላችሁ። አሁንም ብዙ ልጆች አላችሁ፣ እንዴት ብሩኬን ታስጨንቀለች? እንዴት እንደዚህ ታደርገዋለች? በነገራችን ላይ ፊልም አለማችን ላይ ፊልም ተሰርቶ የሚለቀቀው ህዝብን በእውነተኛ ታሪክ ላይ የተመሰረተ ህዝብን ለማስተማር ምን እዚህ ምድር ላይ እንደዚህ አይነት ነገር አለ የሚለውን ነገር ለማስታወስ ነው እንጂ የእውነት አይደለም። ፊልም እየተሰራ የሚለቀቀው በምክንያት ነው እና አሁንም ቢሆን በሪል ህይወትም ቢሆን አንዳንድ ጊዜ አሁን ለምሳሌ ቡታ ጀራ ላይ ሀይሜን የሆነ ሰው በቃ ከብሩኬ ራቄ፣ ብሩኬን ቡታጀራ ላይ ትተሹ ሂጂ በቃ። በዛን ሰዓት እኛ እናናግረዋለን፣ እናገኘዋለን። በቃ እኛ ብሩኬን ስለምንፈልገው ቡታጀራ ላይ አንቺ መኖር የለብሽም፣ ብሩኬን ትተሽ መሄድ አለብሽ በቃ ይሄ እሱ ደግሞ ይሄ ምክንያት ወይም ደግሞ እናንተ መለያየት አለባችሁ። መለያየት ስላለባችሁ ምክንያት ደግሞ አንቺ መጀመሪያ አንቺ ምክንያት አምጪ ብለው፣ አለበለዛ ግን ብሩኪን የሆነ ነገር እናደርገዋለን ብለው የሆነ ድራማ ሊሰራ ይችላል። ገባችሁ? እና ይሁን የተሰራውን እዛ ጋር የሚሰራውን ሁሉ ደግሞ አተመኑ። አንደኛ የዩትዩብ ስራው ባህሪው ይሄ ነው። በቃ ምንም ማድረግ አይቻልም። እና እኔ እዚህ ጋር አሁን ብዙዎቻችሁ ትገርቡኛላችሁ፣ ሀይሜን እንዴት እንደዚህ ታደረጓል፣ ቡቡዬን አስለቀሰችው እኮ በቃ እንደዚህ አደረገችው እኮ ስትሉ በጣም እየታያችሁ። ተነጋግረውም ሊሆን ይችላል እኮ እነሱ እኮ ለስራም ሊሆን ይችላል እኮ ተነጋግረው ህዝብን ለማስተማርም እኮ ፕራንክ ይሰራል። እና የምንላችሁ ፈልጌ ነው ፕራንክ ሊሆን ይችላል። ሀይሜ ላይ አትፍረዱ እያልኳችሁ ገባችሁ። ሀይሜ አሁን ይህንን ስህተት ወይም ደግሞ ይህንን ድርጊት ስታደርግ ለፕራንክ የሚሆን የእውነት ይህን ነገር ስታደርግ የሚደርስባትን ተጽዕኖ ግጥም አድርጋ ታውቃለች። ምን እንደምታደርጓት፣ ምን እንደምታደርሱባት፣ ምን እንዴት እንደምትጫወቱባት፣ እንደምትዘቀዝቋት ሁሉ ታውቃለች። እሱ ሀይሜ ማለት ነው። ግን ምንድን ነው እዚህ ጋ አላማ አላት። ገባችሁ? አላማዋ ወይ ብሩኬን ሶስት መቶ ሺ ለማስገባት የራሷንም ሁለት መቶ ሀምሳ ሺ ለማስገባት ሊሆኑ ይችላል። እንዲሁም ደግሞ ስራም ነው፣ አላማ ነው። በቃ ይስሩ፣ እንጀራ ነው። ሰው ለስራ ብሎ ከስደት ይሄድ የለ እንዲ ሽንት ቤት ጠርገና ደ ለእንጀራ ብለን እንሰደድ የለ እንዲ የማንም ህፃን ትንሹ ትልቁ ያዘን የለ እንዲ ሰው ቤት ገረድ ሁን እንሰራ የለ እንዲ ለስራ ስለዚህ ተረጋጉ። አሁንም ቢሆን አንዳንድ እህቶች ደግሞ የኔ የዋሆች፣ የኔ ምርጦች፣ በጣም የምታዝኑ ከልክ ያለፈ ሐዘኔታ፣ በቃ እናንተ ደግሞ እህቶቼ ተረጋጉ። ተረጋጉ ይሄ ነገር ከውነት እንኳን ቢሆን እኮ በሰው ልጅ ላይ እኮ እንደዚህ አይነት ነገር አይጠፋም እንደዚህ አይነት ነገር አይጠፋም እኮ በሰው ልጅ ላይ እንዴ እኛ እኮ ላይፋችን ፕራይቬት ስለሆነ ነው የእነሱ ደግሞ ሶሻል ላይፍ ስለሆነ ነው እንጂ በየቦታ ቢያንስ በቀን ሁለት የሶስት ሳ እንጣላ ማናደር ሰዎች አለን ሶ የሆነ ችግር ቢፈጠር እንኳን ምንም ማለት አይደለም ልላችሁ ፈልጌ ነው ተረጋጉ እነሱ ቃል የምገባላችሁ ነገር መቼም በቼም መቼም እንደማይጣሉ ሁሌም አንድ እንደሆኑ ምንጊዜም ቢሆን የፈለገ ሰማይና ምድር ቢደበላለቅ እነሱ አይለያዩም። በቃ እንደማይለያዩ እርግጠኛ ሆኑ። ከዛ ውጭ ምንም የሚያስለቅሳችሁ የሚያስተክሳችሁ አንደ ኮሜ ኮሜንት አንዳንድስ ልጆች እያየሩ እና በጣም አዝናችሁ ሀላ አዝነናል ምናምን ትላላችሁ። አቃሎ ስለምትወዷቸው ነው። እኛም እንወዳቸዋለን እናከብራቸዋለን። በቃ ፍቅራቸውን ነው የምንፈልገው ሁሌ ግን ደግሞ እንደዚህ አይነት ነገር እኮ እውነት እንኳን ቢሆን እኮ ያጋጥማል፣ ውዶች ማንም ሰው ፍጹም አይደለም። በሰው ልጅ ላይ ስህተት አይጠፋም። ስህተታችንን እየተጣለን እየታረቀን እየተራረምን በይቅርታ እየተላለፈን ነው እና ሀይሚዬ ምንድን ነው ያለችው እዚህ ጋር እውነት እንኳን ቢሆን ይሄ ነገር ምክንያት ይኖራታል ብዬ ነው የማስበው። እና ግን በአንድ ድንጋይ ሁለት ወፍ ነው ቤኪንም ብሩኬንም ትራንክ ነው ብዬ ነው አሁንም የማስበው። እና እውነት እንኳን ቢሆን ያጋጥማል። ተነጋግረው እንኳን አብረው ተነጋግረው እንኳን ፕራንኮን የሚሰሩት ህዝብን ያስተምራል። ቪዲዮ ላይ ትኩረት ማድረግ ነው። እና አይዟቸው የኔ ምርጣ ምርጦች፣ ምንም አይፈጠር ፍቅር በፍቅር ሆነው ዛሬ ይመጡልናል ብዬ አስባለሁ። እና ሀይሚዬ ለእውነተኛ ፍቅር እውነተኛ ፍቅር ለምትወደው ሰው ስትል ዋጋ መክፈል ነው። በትክክል እውነተኛ ፍቅር ለምንወደቸው ሰዎች መኖር ለነዛ ሰዎች ዋጋ መክፈል የእነሱን ደስታ መፈለግ ነው። እነሱ ሲደሰቱ እኛ አብረን መደሰት ከማንም ሰው ጋር እስኪ የእኛ መሆን አይጠበቅባቸውም። እኛ እነሱን ለመውደድ የእውነተኛ መውደድ የእውነተኛ ፍቅር ከሆነ እኛ እነሱን ለመውደድ ግዴታ የእኛ መሆን የለባቸው። በቃ ለዛ ሰው ደስታ እናሳቅ መኖር ነው እውነተኛ ፍቅር ማለት ነው። ሀይሚዬ፣ ትክክል ነሽ የእኔ ቆንጆ። እንግዲህ ከከሀይ ክፋሽ ፈታ በሉ እናንተም ቤተሰብም ጨርቃ ፋሚሊም አይደብራችሁ። ፈጣሪ አለ፣ እግዚአብሔር አለ። ለሁሉም ነገር ጸልዩላቸው፣ ዱ አርጉላቸው። ሌላ ምንም አያስፈልግ። በጸሎታችሁ ምን እውነት የምትወዳቸው ከሆነ ከማዘን ከማልቀስ ይልቅ ዱ አርጉላቸው፣ ጸሎት አርጉላቸው። ይሄ ነው ለእነሱም የሚጠቅማቸው ብዬ ነው እንጂ የኛ መነፈረቅ አይጠቅማቸው።